ጉዲሽን ባልሰማሽ ገበያ ባልወጣሽ፣ ያለ ሀገሬ ሰው። አረ ሴቶች አረ ተው አረ ተው። እንደው ምን አይነት ሀሳብ ነው የምታስቡት? እንደውም የማንሰማው ነገር የለም እኮ የሚገርም ነው። ዛሬሽ ደግሞ ግድ እንደው ግድ ግድ አግቡኝ። አረ አረሸ ነው እና ለማንኛቸውም፣ እንደዚህ እያላችሁ እንትን አትበሉ። እንደ ትዳሪ ለላቸው ፋይበሏቸው እስኪ። ውድ የተከበራችሁ ለእኛው እኛ ቻናል ተከታታዮች ውድ ቤተሰቦቻችን እንዴት ናቸው? ደህና ናችሁ? እኛ ጋር አልሐምዱሊላህ፣ ዛሬ ቡና ለቡና ነው። በቡና ውስጥ ሆነን እያወራን ናችሁ ያለነው ማለት ነው ውዶቼ። ድምጻችን ነፋስ ሊወስደው ይችላል፣ ግን አይወስደውም። አረ ሴቶች ተዉ፣ ስማችን አታጥፉብን። ተው ተው፣ ደግሞ ብላችሁ ብላችሁ የኢትዮጵያ ወንዶች አግቡኝ አለ እዛየው መልቀቂያ ማስጠይቃችኋለሁ ምናምን ነገር ማለት ምን ማለት ነው? አረተው ይሄን ሲሰማ ባሌ ምን አለ ቁጥሯን መጻፈችው አለኝ። ምን ማለት ፈልገህ ነው? ቁጥሯን መጻፈችው አለ። ቁጥሯን ብትጽፎ ምን ታረጋታለህ? እለዋለሁ። እተባበራታለሁ፣ አገባታለሁ? አላለኝም ወይ ለይታኮ ከሌ ብላ አላለችም። በአጠቃላይ ኮ የኢትዮጵያ ወንዶች ኮ ነው ያለችው የኢትዮጵያ ወንዶች ማለት እኛንም ጭምርት ያካትታል ማለት ነው። ለማንኛውም ምን ላድርግ ብለሽ ነው? ለማንኛውም ቪዲዮውን ስሙትና ተመለሱ። እዛ ድረስ አዳምጥ። ምነው እንዳልሰማ ነው። እንደዚህ ነው የምትለጥለው፣ አሁንሽ ነው ሌላ ነገር እንዲያልሰማ ነው። አይነን በመነጽር ነው እንዲያርቅ እንት ነው ማለት ነው። አለ ኩል ማለት ነው። ኧረ ተው ነው ሴቶች፣ ወንዶችም ይጠጉባችኋል። እንደዚህ ይዝን ያህልማ ኧረ ተው። የኢትዮጵያ ወንዶች ተዋግ ታላገባችሁኝ የውመርቂያ ማጣ ጠይቃችኋለሁ ምናምን እንዴ ሀቅ አለባችሁ። አንቺ የሚጠየቁት እነሱ እንዴ? ቆይ፣ ወንደደ ነው አባባሏ እኮ ትዳር ያለውን ሰው እኮ ትዳር የሌለውም ራሱ ትዳር ፈላጊ ቢኖር እንኳን አባባሏ ይዘጋል አይደለም። ትዳር ወንድ የለም እንደ ባለሽበት ሀገር የኢትዮጵያ ወንድ በጥቅሉ እንደዛ ግን ዝምጥዩ ኮ የጨመርሽው ወንዶች ጋር ስነ ስርዓት ውላይ ወብላ የኢትዮጵያ ወንዶች በሙሉ ማለት ነው። እንደዚህ ባልባል እያልኩኝ ሳታገቡኝ ቀርታችሁ ከሞትኩኝ ማለት ነው የምልቅያማ ጠይቃችኋለሁ። በአህራ እንተሳስባለን። እኔ እጃለኝ እግር አለኝ። እስቲ ብታገቡኝ ምን አለበት እኔ ሞ ለ ፈልገሽ ይህን ያ ደግሞ ይኸው መልቂያማ እጠይቃቸዋለሁ። ምናምን እንደ ወይ ቁጥርሽን ፀሐፊው ቁጥርሽን ፀሐፊ እና ትዳር ያለንም ራሱ እንተባበራለን ማለት አለው የመሰለ ዞማ የመሰለ ባላለኝ አልሰጥሽም፣ እምቢ አልሰጥሽም። ለሁለት ለሶስት ምናምን አይሆንም። አንቺ እኮ ማለት ነው በዚያ አይነትሽ ለአምስትም ለስድስትም አግቢኝ ማለት አይቀርም። ተው፣ ሰው ትዳር ላይ ፊት ያላችሁ የሰው ትዳር አታፍርሱ። አሁን የኢትዮጵያ ወንዶች ያልሽው እኮ ያው እሱን ጨምረሽ ነው አይደል እንዴ? ድምር አትደምር የኔን ባል እዛ ጋ ማለት ነው ሲል ሲጀመር የሚወድሽን የሚወጅው ስትከታይ የሚወድሽን ታጫለሽ የሚባል ነገር አለ። ጊዜሽን ሰዓትሽን እንኳን አቃጥለሽዋል ይመስለኛል። አለኩላ አለ ወፍቅሽ አላ ይስጥሽ። ፈልጎሽ ቤትሽን የሚያንኳኳ ያድርግልሽ እንጂ አንቺ ሚዲያ ላይ ወተሽ ባልፈልገሽ አይደለም ባልሚሆንሽ ይጠግብብሻል እንደዛ ብለሽ የምታገቢው ባል ማለት ነው። እሺ ስለዚህ የሚወድሽ ትዳር ፈላጊ ወንድ ያው አልገጣጠም ብላችሁ እንጂ አላችሁ አሉኩ አሉ። ስለዚህ አለ ያው ፍቅሽ ነው የምልሽ እህቴ ማለት ነው። እና ሴቶች ተው ወጥ አትርገጡ። ተው ተው ተው ተው ተው፣ ለእናንተ ያሉ የት ይሄዳል ይመጣል። ስለዚህ አለዛ ደግሞ ያው እንተባበራለን እንግዲህ እንተባበራችኋለን ኧረ ተው ተው እንዴ ኧረ ይሼ ነው እንዴ ይቀውጠው ነው እሷም እንደዚህ ሆኖባት እኮ የቀወጠችው እንዴ ማለት አይደለም አሁን እዚህ ጋር እኮ

ወንድ እንደዚያ ይበልሽ፣ ሴት እንደዚያ እንደት ትላለች? አያቴ ሴትነትሽን አታርክሽው፣ ሴትነትሽን አታርክሽው። ወላሂ ከምሬ ነው። ሴት ሴት ናት። በቃ ትንሽ እፍረት የሚባል ነገር አለ። ፈሪ በገንዘብ አይደለም የሚባል ማግባት ያለብሽ በገንዘብሽ አይደለም። ትዳር መፈለግ ያለብሽ በገንዘብ በብር አይደለም። ትዳር ፍቅር የሚገዛው እሺ፣ በልብ ነው። ልብሽን ንጹህ አድርገሽ አላህን ጌታሽን ለምኙ። ላንቺ ያለው አይጠፋም፣ ይመጣል፣ ቤትሽን ያንኳኳል፣ ኳኳኳኳ ያደርጋል። ያኔ ማን ስትይው እኔ ነኝ፣ ትዳር ፈላጊ ነው ይሽልሽ። እኔም መንግዳም ሐራባንም ትዳር ፈላጊ ነው ምንሽ ተቀበለሽ ማለት ነው። ወንድ ልጅ እንደዛ መጥቶ ሲጠይቅሽ እንጂ አንቺ አትጠይቂው። የዘን ያለም ደግሞ ደሞ ኧረ ተይ ሼ ነው። እሺ በብርም አትደልሉ የሰው ትዳር ለማፍረስ እኔ ብር አሜሪካ ነኝ ላግባት አሜሪካ ተመጥቼ መጥቻለሁኝ ላግባ ሂጀሊ ሄድ አሜሪካ ምናምን አሜሪካ። ወንድ የለም እንዴ አጠገብሽ በአካባቢሽ ወንድ የለም እንዴ? በቃ የኢትዮጵያ ወንዶች ላይ ፊጣ አትበሉ። እነሱ በገንዘብ አይደለሉ። እሺ ሰምተሻል? ስሚያ ልብ ቃለሽ ልብ በይ። የሚወድሽና አለ አይስጥሽ ምወጁ ብቻ ሳይሆን የሚወድሽ ራሱ አላህ ይስጥሽ። የምወደው ማሞልቷታል እኮ የሚወዳ ታታ ነው ያላለ ያላለ ገደለሽ። እና ስለዚህ ምወጁ ከወንድ ልጅ እንግዲህ ይሄን ተሰማሽ ምን ትያለሽ? ምወጁ አላህ ይስጥሽ አአ እና ለኩል ያለ ማለት ነው። ሰው ትዳር ፊት አትበሉ አትበይሽ በብር ማትደልሪ የሰውን ባለ መቀማት ማት ሞክሪ። አዎ ለማንኛቸውም አንቺን አትቀማሽም። አሰላሙ አለይኩም ረህመቱላሂ ወበረካቱሁ። በሌላ ቪዲዮ ደግሞ እንመጣለን።